ይህ የጌታችን የኢየሱስ ክርስቶስ የልደቱ፣ የእርገቱ፣ የሞቱና የትንሣኤው ታሪክ ነው። ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። እርሱ ከሰማያት ወርዶ ከድንግል ማርያም ተወልዶ ፍጹም ሰው ፍጹም አምላክ ሆኗል። ለምን ሰው ሆነ ቢሉ እኛን ከሲኦል ሊያወጣንና ምን ያህል እንደሚወደን ሊያሳየን ስለፈለገ ነው። ጌታችን ኢየሱስ ክርስቶስ ቀስ እያላደገ ሰላሳ ዓመት ሲሞላው ስለ እግዚአብሔር መንግስት ለሰዎች ያስተምር ጀመር። በእግዚአብሔር መንግስት ቅንነትና እውነተኝነት ከምንም ነገር በላይ ያስፈልጋሉ። ጌታችንም ከከተማ ከተማ እየተዘዋወረ የታመሙትን ይፈውስ፣ ድሆችንም ይረዳ ነበር። የበደሉትንም ይቅር ይል ነበር። ብዙ ሺህ ሰዎችም እንደርሱ ያለ ጠቢብ እና ተአምረኛ እንደርሱ አይነት ሰውን ወዳድ አይተው ስለማያውቁ በሄደበት ይከተሉት ነበር። ጌታችን ብዙ ተአምራቶችን ያደርግ ነበር። አይነ ስውራንን እንዲያዩ አድርጓል። መራመድ የማይችሉትን እንዲሄዱ አድርጓል። ኃይለኛ ማዕበል በመናገር ብቻ አስቁሟል። በተጨማሪም የሞተን ሰው አስነስቷል። ታዲያ ጌታችን ኢየሱስ ክርስቶስ ተአምራትን ብቻ አልነበረም የሚያደርገው ለሰዎች አጭር የሆኑ ስለ እግዚአብሔር መንግስት የሚያስረዱ ምሳሌዎችን የእግዚአብሔርን ፍቅር ይረዱ ዘንድ ይነግራቸው ነበር። ጌታችን እርስ በእርስ እንድንዋደድ ይቅር እንድንባባል፣ የእግዚአብሔር መንግስት ለማውረስ ልክ እንደ ህፃን መሆን እንደሚገባን፣ የፊተኞች የኋለኛ የኋለኞች የፊተኛ እንደሚሆኑ አስተምሯል። ጌታችን ሁሉንም ተቀባይ ነበር። ሰዎች ያገለሏቸውንም ሰዎች ጭምር እርሱ በፍቅር እጆቹ ይቀበል ነበር። ጌታችን በምድር ላይ ሳለ ቅን፣ ታጋሽ እና ሁሌም እውነትን የሚናገር ነበር። ነገር ግን ይሄን ነገሩን ሁሉም ሰው አይወደውም ነበር። ጸሐፍት፣ ፈሪሳውያን ስለ አምላክነቱ አላመኑም ነበር። እርስ በእርሳቸውም እንዴት ሊያስቆሙት እንደሚችሉ ይማከሩበት ጀመር። ሐሙስ ምሽት ላይ ጌታችን ከደቀ መዝሙሮቹ ጋር እራትን ከበላ በኋላ በጌቴ ሴማኒ የአትክልት ስፍራ ሊጸል ወጣ። የአይሁዳውያንም ወታደሮች ወደ ጌታ ቀረቡ። በሰላሳ ዲናር የሸጠው ደቀ መዝሙሩ ይሁዳም ምልክት ይሆን ዘንድ ጌታን አቅፎ ለወታደሮች እሱም ማሰር እንዳለባቸው ጠቆማቸው። ጌታም በሐሰት ክስና በሐሰት ምስክር ወደ ፍርድ ቀረበ። የሞት ፍርድንም ፈረዱበት። ወደ ጲላጦስ ዘንድም ወሰዱት። የሮማውያን መንግስት የሆነው ይህ ሰው ጌታችን ላይ ሞትን እንዲፈርድበት በማሰብ አይሁዳውያን ወደ እርሱ ጌታችንን ወሰዱት። ጲላጦስም ጌታችንን ጥያቄዎች ጠየቀው። ነገር ግን አንዳች የሚያስቀጣ ስህተት አላገኘበትም ነበር። ነገር ግን ስፍር ቁጥር የሌለው ሕዝብና የአይሁድ መሪዎች ጌታችን እንዲሰቀል ስቀለው፣ ስቀለው፣ ስቀለው ብለው ወደ ጲላጦስ ይጮኹ ነበር። ጲላጦስም የሚነሣውን ዓመፅ በማሰብ ዓመፁንም ለማስቀረስ ሲል በደል የሌለበትን አምላካችን ላይ እንደ በደለኛ ስቅላት እንዲፈረድበት ወሰነ። ወታደሮቹም ጌታችን እዚህና እዚያ እያላተሙ ይወስዱት ጀመር። የእሾህ አክሊልንም በራሱ ላይ ያደረጉለት በሹፈትም የአይሁድ ንጉሥ እያሉ ይቀልዱበት ነበር። 6666 ጊዜም በጭካኔ የገረፉት በመንገዱም ላይ ከባድ በእንጨት የተሰራ መስቀልን አሸከሙት። ወደ ጎሎ ጎታ ትርጉሙም የአጽም ቦታ ወደ ተባለው ስፍራ መስቀሉን አሸክመው ያስኬዱት ነበር። በቃል የማይገለጽ ስቃይን አሰቃዩት። በመጨረሻም ጌታችንን መስቀል ላይ ሰቀሉት። በዛ ትልቅ ስቃይ ውስጥ እንኳን ሆኖ ጌታ በደላቸው ለማያውቁ ለሰቀሉት ሰዎች በሙሉ ይጸልይ ነበር። በልጇ ስቃይ ልቧ እጅግ የተሰበረው እናቱ ቅድስት ድንግል ማርያም፣ እስከ መጨረሻዋ ሰዓት ድረስ አብሮት የነበረው ታማኙ ደቀ መዝሙር ዮሐንስ በአምላኩ ስቃይ እጅግ ልቡ በሐዘን ተሰብሮ ነበር። በመጨረሻም ጌታችን ተፈጸመ ብሎ ነፍሱን ከስጋው በፈቃዱ ለየ። የእግዚአብሔር ልጅ ሞቷልና ምድር ጨለመች፣ መሬትም ተናወጸች፣ ከዋክብትም ረገፉ። የጌታንም ስጋ ዮሴፉና ኒቆዲሞስ ከመስቀል ላይ አውርደው ገንዘው በመቃብር አዋሉት። በትልቅም ድንጋይ መቃብሩን ዘጉት። የአይሁድ ወታደሮችም የጌታችንን አካል ማንም እንዳይወስድ አድፍጠው ይጠብቁ ነበር። በሶስተኛውም ቀን መቅደላዊት ማርያም ወደ ጌታችን መቃብር መጣች። ነገር ግን ባዶ መቃብር ነበር ያገኘችው። መልአኩም እንዲህ አላት፣ አትፍሪ የተሰቀለው ኢየሱስ በዚህ የለም፣ አርጓል ብሎ ነገራት። ጌታም ከትንሣኤው በኋላ ወደ ደቀ መዛሙርቶቹ ነበር ያቀነው። ሞትን ድል አድርጎ እንደተነሳና ከሞት በኋላ ህይወት ስለመኖሩ ለደቀ መዛሙርቶቹ ነገራቸው። ለታማኝ ተከታዮቹና ለደቀ መዛሙርቶቹ ያስተማራቸውን እስከ ዓለም ዳርቻ በመሄድ እንዲያስተምሩ ነገራቸው። በመጨረሻም ጌታችን ወደ ሰማይ አረገ። ለደቀ መዛሙርቶቹም በመንፈስ ከነሱ ጋር እንደሚሆን ቃል ገባላቸው። የጌታችን ሞትና ትንሣኤ ለክርስትና እምነት ዋና መሰረት፣ የፍቅር መገለጫ፣ የድል አድራጊነት እና የይቅርታ ምሳሌ፣ የሞት ሕይወት ያበቃበት ምልክት ነው። ወስብሐት ለእግዚአብሔር።